ዜና ይስጥልኝ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። ከዜናዎቹ ጋር ሰብለጽጌ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሆኖ በቦልጋ ከተማ አስተዳደር እየተከናወኑ ያሉ የመሰረተ ልማት ዝርጋታዎችና የልማት ተግባራት በመልካም አፈጻጸም ላይ እንደሚገኙ የአማራ ክልል ምክር ቤት የተለያዩ ቋሚ ኮሚቴ አባላት ተናግረዋል። የከተማዋን ነዋሪዎች ተጠቃሚ የሚያደርጉ ስራዎች እየተሰሩ መሆናቸውን እንዲሁም መመልከታቸውን አስረድተዋል። የምክር ቤቱ አባላት በቦልጋ ከተማ አስተዳደር ምልከታ አድርገዋል። ብርቱካን ማሞ ተከታትለዋለች። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት በቡልጋ ከተማ አስተዳደር የተሰሩ የመሰረተ ልማት ተግባራትና ኢንዱስትሪዎችን ተዘዋውረው ጎብኝተዋል። በከተማዋ በመስኖ የለማ የስንዴ ሰብል፣ ወጣቶች በኢንተርፕራይዝ ተደራጅተው የሚያከናውኗቸውን ተግባራት፣ የመንገድና የውሃ ግንባታዎችን ጨምሮ ኢንዱስትሪዎችን ተመልክተዋል። በምልከታቸው ያዩዋቸውን ጥንካሬዎችም የግብርናና አካባቢ ጥበቃ፣ ውሃ ሀብት ልማት ጉዳዮች ቋሚ ኮሚቴ አባል ወይዘሮ ፋጡማ ይማም ነግረውናል። ከመንገድ ስራ ጋር ያለው በግብርና የግብአት ስርጭቱ፣ የመስኖ አጠቃቀም፣ የስራ እድል ፈጠራ፣ በአትክልት ወጣቶች ተደራጅተው ያለሟቸውና አሁን እየተጠቀሙበት ያለው በቀጥታ መሬት ላይ ያየነው ነገር እጅግ በጣም የሚያበረታታ ጅምር ነው ያለው። በኮንስትራክሽን ዘርፉ ከኮብልስቶን ጋር ተያይዞ ከመንገድ ግንባታ ጋር ተያይዞ የተሰራው ስራ እጅግ የሚያበረታታ ሁኔታ ነው ያለው። ሌላው ነገር ፕሮጀክቶች በአጭር ጊዜ ተጀምረው በአጭር ጊዜ የሚያልቁበት ሁኔታ ልምምዱን እዚህ ከተማ አስተዳደር ላይ ለማየት ሞክረናል። ይሄንም በመልካም ጎኑ የተመለከትነው ነው። በከተማው ያሉ ኢንዱስትሪዎች ለወጣቶች ስራ እድል እየፈጠሩ ይገኛሉ። የከተማዋ አመራርና ኗሪም በመናበብ የሚያከናውኗቸው ተግባራት አበረታች ናቸው ያሉት ደግሞ የህግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ አባል አቶ አህመድ ሀሰን ናቸው። አዲስ የተቋቋመ ተቋም ስለሆነና የተሟላ ኢንፍራስትራክቸር ያልተሟላላቸው ተቋሞች ናቸው ያሉት ይህን በሰው ኃይልም በደንብ የተደራጁ አይደሉም። ይህን ይህን ችግር ተቋቁመው ከዛ በላይ ደግሞ የአካባቢው የጸጥታው ችግር ምኑ አለ። ይህን ሁሉ ተቋቁመው እዚህ ደረጃ ላይ በመስራትና አገልግሎት ያሰጣጣቸውን ስንመለከት ጥሩ ደረጃ ላይ ናቸው ማለት እንችላለን እና የታዘብናቸው ነገሮች ለክልላችን ካለው ሰፊ የስራ ፍላጎት እየተመረቁ ወጣቶች ስራ ያላገኙባቸው አሁን አንድ ቴክስታይልና ጋርመንት ፋብሪካ ውስጥ ያየ ነው በርካታ ሴት ወጣቶች ኮንሱም ያደረገ ተቋም አይተናል። ይህ እነዚህ ተቋማት በስፋት መሰራታቸው የሚያሳየው ነገር ከስራ እድል ፈጠራ ጋር የተያያዙና ለወደፊት ተስፋ ያለው ከተማ እንደሚሆን ነው ያየሁት። የቡልጋ ከተማ አስተዳደር በቅርብ ጊዜ የተቋቋመ ቢሆንም የተመለከት ናቸው የልማትና መልካም አስተዳደር ተግባራት አበረታች ናቸው ያሉት ቋሚ ኮሚቴ አባላቱ ቢስተካከሉ ያሏቸውን ሀሳብም አንስተዋል። ከተማ በፕላን የምትመራ ከተማ ነች። ስለዚህ የከተማው ፕላን በሚያዘው መሰረት አጠናክሮ መቀጠል መቻል ነው ያለባቸው። የተዘበራረቀ የአሰፋፈር እንዳይኖር። ይች ከተማ ተስፋ ያላት ከተማ፣ የምታድግ ከተማ ናት። የኢንዱስትሪ ከተማ ናት። ስለዚህ ኢንዱስትሪዎች ዞኒንጋቸውን ወይም ቦታቸውን ጠብቀው አሎኬት እንዲደረጉ፣ መኖሪያም ሌሎችም በፕላኑ መሰረት በአግባቡ እንድትሰራ። ይሄ ከተሰራ ሌሎቹ አመራሩ ኮሚቴድ ነው፣ ህብረተሰቡ ተባባሪ ነው። የህብረተሰቡ ሰፊ አይተናል ስለዚህ ይሄን አጠናክሮ መቀጠል የሚል ሀሳብ ነው ያለኝ። እኔ የተሰሩት መንገዶች ውሃ መፋሰሻ ሊኖራቸው ይገባል። ጥሩ ውሃ መፋሰሻ ከሌላቸው በጎርፍ የመበላት አደጋ ሊገጥማቸው ይችላል። ያልተሟሉላቸውን ኢንፍራስትራክቸር ያልተሟላላቸውን የማሟላት፣ ይሄ በእርግጥ በበጀት ጋር ሊያያዝ ይችል ይሆናል። የምክር ቤት ቋሚ ኮሚቴ አባላቱ በዛሬው ዕለት ከቦልጋ ከተማ አስተዳደር ነዋሪዎች ጋር ውይይት አድርገዋል። የክልሉ ህዝብ የልማት ፍላጎት እንዳለው በተደረጉ የህዝብ ውይይቶች አረጋግጠናል ሲሉ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲ ሙሀመድ ገለጹ። የክልሉ መንግስትም በውይይቱ የተነሱ የልማት ጥያቄዎችን ለመመለስ እየሰራ እንደሚገኝ ገልጿል። ኢብራሂም ሙሐመድ ተጨማሪ አለው። በአማራ ክልል የጸጥታ መደፍረስ ችግር ከገጠመው ወዲህ ችግሩን በሰላማዊ መንገድ ለመፍታት መንግስት ተደጋጋሚ ውይይቶችን አካሂዷል። ውይይቶችን ተከትሎና የመንግስትን የሰላም ጥሪን ለተቀበሉት እንዲሁም ሰላማዊ የትግል መንገድን ለመረጡት መንግስትና ህብረተሰቡ እየተቀበለ ወደ ቀያቸውና ወደ ቤተሰቦቻቸው እያገናኘ ይገኛል። በሰሜን ሸዋ ዞንና በኦሮሞ ብሔረሰብ አስተዳደር በተደረጉ ተደጋጋሚ የህዝብ ውይይቶች በርካታ ውጤቶች መመዝገባቸውን በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ለአሚኮ ገልጸዋል። ጉራባች የኦሮሞና የአማራ እንደዚሁም የተለያዩ ብሔር ብሔረሰቦች የሚኖሩበት እንደመሆኑ በተሰራው የዞኖቹ አመራሮች በሰሩ ስራ ከፍተኛ ውጤት በመገኘቱ የልማት ጥያቄዎችን ነው ህዝቡ የሚያነሳው። ስለዚህ ህዝብ ሰላሙን ደግሞ ሊያውክ ያንን ችግር ሊቀሰቅስ የሚፈልገውን አካል ደግሞ እያወገሰ እያስቆመ ሰላሙ ላይ አተኩሮ እየሰራ ነው ያለው። ሸዋሮቢትም እና አካባቢውም ላይ እንደዚሁ በጣም የተሻለ ነገር አለ። ምንጃር ሸንኮራም የሰላም ሁኔታው ገና የሚቀረው ነገር ቢኖርም የቀበሌ አመራር የማደራጀት ስራ፣ አካባቢውን የሚጠብቅ የሰላም አስከባሪና ሚሊሻ መደራጀት፣ እዚሁም እንደዚሁ በጅሁር አካባቢም ተመሳሳይ ነገር ነው ያለው። ህዝቡ ያገኘውን ሰላም በራሱ በማስጠበቅ ፊቱን ወደ ልማት ጥያቄዎች ማዞሩን ዶክተር አህመድ መሀመድ አስታውቋል። የሀገረ ማርያም ኮረማሽ ላይ ባደረግነው ውይይት እንደዚሁ ስለ ሰላም በደንብ ተወያይተን የውሃ ችግር አንስተው የውሃ ችግር መኖሩን ምኛ አይተን አስፈላጊው የሆነ የቱቦ ዝርጋታ ስራ በሰላም ምክንያት እንደተቋረጠ ነግረ ናቸው ይሄንን ባለቤት ሆነው እንዲይዙ አድርገን አሁን መከላከያና ህብረተሰቡ በጋራ በመሆን ቱቦውን እየቆፈረ የውሃ ችግራቸውን ለመመለስ በአጭር ጊዜ የተሰራን ያለው እዚህ በጅሁር አካባቢ ተመሳይ ይህ አካባቢ እንደምታየው በጣም ምርታማ አካባቢ ነው። የስንዴ ምርት ወርቅ አፈር ያለበት አካባቢ የሚባል ነው። ሴቶች ጨምሮ ወደ ሌሎች አካባቢ ለመላክም ለመሸጥም እንዲያስችለው የኢንዱስትሪዎችን ጥያቄ ነው እየጠየቀ ያለው። አሁንም ታጥቀው የሚንቀሳቀሱ ኃይሎች መንግስት ያቀረበውን የሰላም ጥሪ ሊቀበሉ ይገባል፣ ህብረተሰቡም የጀመረውን የሰላም ባለቤትነት አጠናክሮ እንዲቀጥል ሲሉ ዶክተር አህመድ ሙሐመድ ጥሪ አቅርበዋል። በዚህ አካባቢ የሚገኙ ማህበረሰብ፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እንደዚሁም የህብረተሰብ ክፍሎች እነዚህን ወጣቶች ወደ ሰላም እንዲመለሱ ወደ ሰላም ተመልሰው በሚመቻችላቸው ሁኔታ ስልጠና ወስደው አካባቢያቸውን እንዲጠብቁ በሌሎችም በቀጣይ በክልሉ በሚተላለፈው ውሳኔ መሰረት ደግሞ በተለያዩ የልማት ስራዎችና የስራ እድል ተጠቃሚ የሚሆንበት እድል ስለሚኖር ይሄንን እንዲጠቀሙ ይሄንን ፈጥነው እንዲጠቀሙ ጥሪ ለማስተላለፍ እወዳለሁ። የክልሉ ህዝብ ተስፋ ሰጪ የልማት እንቅስቃሴዎች እንዲጠናከሩለት እንደሚሻ በተደረጉ የህዝብ ውይይቶች ማየታቸውን ዶክተር አህመድ ዲ ሙሐመድ ገልጸዋል። የጤናው ዘርፍ ለሀገር ግንባታ ያለውን ፋይዳ በመረዳት የዘርፉ ባለሙያዎችና መሪዎች ሚናቸውን በአግባቡ ሊወጡ እንደሚገባ ተገለጸ። በደብረ ብርሃን ከተማ አስተዳደር የሚገኙ የጤና ባለሙያዎች ከከተማ አስተዳደሩ የስራ ኃላፊዎች ጋር በወቅታዊ ጉዳዮች ዙሪያ ውይይት አድርገዋል። ፋንታንሽ መሐመድ ተጨማሪ ያላት። በደብረ ብርሃን ከተማ አስተዳደር የሚገኙ የጤና ባለሙያዎች ከከተማ አስተዳደሩ የስራ ኃላፊዎች ጋር በወቅታዊ ጉዳዮች ዙሪያ ውይይት አድርገዋል። የጤና ዘርፍ አርበኝነት ለሀገር ግንባታ ያለው ሚና በሚል መሪ ቃል ውይይቱ ተካሂዷል። በውይይቱ ተሳታፊዎች የሆኑት የጤና ባለሙያዎች የሚከፈላቸው ደሞዝና የኑሮ ሁኔታ አለመመጣጠን በስራቸውና በአናኗራቸው ላይ ከፍተኛ ተጽዕኖ ማሳደሩን ገልጸዋል። ትራንስፖርት እንግዲህ እንደምታወቀው በእኛ ከተማ ራይል አካባቢ ሚኖር ታክሲ ሀያ ብር ነው በቀን አራት ጊዜ ታክሲ ይሳፈራል። አንድ የጤና ባለሙያ በወር ሲሰላ 1760 ብር ነው የሚሆነው። ደሞዝ ቅድም ለመግለጽ ሞክረናል። ማክሲመም እንግዲህ 7600 አካባቢ ነው የሚደርሰው። ለትራንስፖርት አውሎ ሌላውስ ምን ያደርጋል? አሁን እኚህ ጥያቄዎች በከተማ አስተዳደርም የሚፈቱ አጫጭር ጥያቄዎች ይመስሉ። ስለዚህ ይሄ ውሳኔ የሚጠይቅ ወደ ተግባር ቢገባል። የደብረ ብርሃን ትልቅ ዞን ነው፣ እራሱን የቻለ ዞን ነው። ሰሜን ሸዋ አለ፣ አጎራባች ዞኖች አሉ። እና ግብአት የምናገኘው ከአዲስ አበባ ይታወቃል። ከአዲስ አበባ ከደሴና ከአዳማ ነው የምናገኘው። ስለዚህ የመድኃኒት አቅራቢ አገልግሎት ሰሜን ሸዋ ያስፈልገዋል። የደብረ ብርሃን ከተማ አስተዳደር ጤና መምሪያ ኃላፊ በቀለ ገብሬ የጤና ባለሙያዎች እንደ ሀገር ለመጣው ለውጥ የነበራቸው አበርክቶ ትልቅ ስፍራ የሚሰጠው ነው ብለዋል። ዘርፉን ለመለወጥ መሰረታዊ ማሻሻያ ስራዎችን በማከናወን የሚነሱ ጥያቄዎችን በሂደት ምላሽ ማግኘት የሚችሉበት አግባብ ይፈጠራል ነው ያሉት። አሁን ላይ ካለው ወቅታዊ የጤና ባለሙያዎች የጥያቄ ጋር በተያያዘ የጤና ባለሙያው የመብት ጥያቄ አንስቷል። እነዚህን የመብት ጥያቄዎች ደግሞ በየደረጃ ያለ የመንግስት አካል ተቀብሎ እውቅና ሰጥቶ ጥያቄዎቹ በጥናት እና በሪፎርም በሂደት የሚታዩ እንደሆነ ግልጽ አቅጫጫ እየተቀመጠበት ሁኔታ ነው ያለው። በተቋም ደረጃ የሚመለሱ ጥያቄዎችን በመለየት እንደየ ጉዳዮቹ ባህሪ በቅደም ተከተላቸው ምላሽ ለመስጠት መምሪያው ከባለድርሻ አካላት ጋር እንደሚሰራ ኃላፊው ተናግረዋል። ጤናማና አምራች ማህበረሰብ በመፍጠር በኩል የጤና ባለሙያው በሀገር ግንባታም ላይ የማይተካ ትልቅ ሚና ነው ያለው። ስለዚህ ያንን ሚናውን ከመወጣት አኳያ አጠቃላይ ያለውን ነባራዊ ሁኔታ ለማሳየት የተሞከረበት ሁኔታ ነው። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ውብሸት ባለሙያዎቹ ያነሱት ጥያቄ በአግባቡ በመያዝ አስተዳደሩ የሚፈታቸውን ለይቶ ምላሽ ለመስጠት ይሰራል ብለዋል። እነዚህ ጥያቄዎች ምን ፔን አላቸው የሚለውን በደንብ ማስረጽ ይጠበቅብናል። በፌዴራል ደረጃ ማሁን ሪአክቲቭ የሆነ ሪስፖንስ አልሰጥም ነው ፕሮአክቲቭ ሆኖ ከሪፎርም ጋር ተያይዞ ስትራክቸሩን በደንብ አሻሽሎ ዘላቂ ሶሉሽን ማግኘት አለበት የሚል ስታንድና አቋም ነው ያለው። በአጭር ጊዜ የሚሰጣቸው አሉ። ረጅም ጊዜ ደግሞ ጥናትን መሰረት ያደረጉ ምላሽ የሚጠይቁ ጉዳዮች እንዳሉ እሱን ታሳቢ ማድረግ ይጠይቃል። ከመኖሪያ ቤት አቅርቦት አኳያ ባለሙያዎቹ በምን አግባብ የቤት ባለቤት መሆን አለባቸው የሚለውን አስተዳደሩ ትኩረት አድርጎ ይሰራል ነው ያሉት። ሌላው ጥያቄዎቹ አብዛኛው የተቋም የሆኑትን ተቋም ወስደን ምንም ሳናቅማማ በተቋም ደረጃ ሶሉሽን የምንሰጣቸው እንሰጣለን። በከተማ ደረጃ ምንወስዳቸው እና ምንፈታቸው አሉ። እነሱን ወስደው ማየት ይጠይቃል። በከተማ ደረጃ የቦታ አቅርቦት ላይ ከተማዊ ያርገ ነው እንዴት እናስኬደው የሚል በራሳችን መወሰን አለብን ብለን በዛ ደረጃ ደርሰናል። ሶሉሽን እንሰጣለን ብለናል። ከከተማ አስተዳደሩ በላይ የሆኑትን ጥያቄዎች ተደራጅተው ለሚመለከታቸው አካላት እንደሚሰጥም ተገልጿል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የሙስሊሙን ማህበረሰብ ጠንካራ ተቋም የመገንባት ጥያቄ ለመመለስ ፍትሐዊና ዲሞክራሲያዊ ምርጫን ለማካሄድ እየሰራ መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ገለጸ። ቦርዱ የምርጫ አስፈጻሚዎችን የግንዛቤ ማስጨበጫና የምርጫ ምዝገባ ወይም ሹራ አካሂዷል። ቤተልሔም ሰለሞን ተጨማሪ አላት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ የዘንድሮውን አጠቃላይ ምርጫ ለማካሄድ ምርጫ ለጽኑ ተቋም በሚል መሪ ሀሳብ የተለያዩ የቅድመ ዝግጅት ተግባራትን እያከናወነ ይገኛል። በዚህም ከሰባት ሺ በላይ የፌዴራል ና የክልል መጅሊስ ለማዎች እንዲሁም የምርጫ አስፈጻሚዎች በተገኙበት የግንዛቤ ማስጨበጫ ና የምርጫ ምዝገባ ማስጀመሪያ መርሃ ግብር በአዲስ አበባ አካሂዷል። የምርጫ አስፈጻሚ ቦርዱ ሰብሳቢ ዶክተር አብዱልአዚዝ ኢብራሂም አስፈጻሚዎች በዚህ ታሪካዊ እለት ላይ በመገኘታችሁ የሚጣልባችሁን ኃላፊነት በአግባቡ ልትወጡ ይገባል ብለዋል። ዛሬ በተገኘ ዲሞክራሲ ለረዥም ዓመት ሲንከባለል የነበረውን የሙስሊሙን ጥያቄ የጠንካራ ተቋም መኖር ተረጋግጦ ያንኑ ታሪካዊ ተቋም በአዋጅ ቁጥር 1207 የጸደቀውን ተቋም ለተቋሙ የሚመቹ ለተቋሙ የሚመጥኑ ተቋሙን ሊመሩ የሚገባ አመራር ለመምረጥ ለመምከር ይፋዊ የሆነ የምርጫ ሂደቱን ለማስጀመር በዚህ በአዲስ አበባ ሚሊኒየም አዳራሽ የተገኛችው ክቡራን፣ አላህ የዕድሉ ባለቤት ያደረጋችሁ ሙስሊሞች ሁላችሁም በዚህ ረዥም ዓመት ታሪካዊ ሰነድ ላይ ለመፈረም የበቃችው እንኳን ደስ አላችሁ። መራጮች ተቋሙን የሚመጥኑ ተወካዮችን በሰላማዊና ፍትሃዊ በሆነ መንገድ እንዲመርጡም መልእክት አስተላልፈዋል። መስጅዳችን ለእኛ ዩኒቨርሲቲ ነው። መስጅዳችን ለእኛ ማዕዋ ነው። አምስት ጊዜ በቀን አላ አላ ቃል የምንገባበት ነው። ማንወሽበት ቦታ ነው። የምንሰባሰብበት ቦታ ነው። የእውነት ቦታ ነው። መስጅዳችን ለእኛ ሁለመናችን ስለሆነ ወደ መስጂዳችን መርጠን መሪ የሆነውን ይህንን ተቋም የሚመሩ ታላላቅ ሰዎች በዑለማ ተደግፈን በዲኑ እየተመራን በቁርአንና ሐዲስ ግልጽ የሆነ አካሄድ በአባቶች ምክር የጎደለው ተሞልቶ የሰፋው ጠበብ ብሎ ሰከን ረጋ ባለ አካሄድ ኢንሻ አላህ በአላህ ይገዛና በአላህ ይሁንታ ምርጫ 2017 በሰላም ይጠናቀቃል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተቋቋመበት ጊዜ ጀምሮ ያለፉትን ሶስት ዓመታት በርካታ ተግባራትን ሲፈጽም መቆየቱን ያነሱት የቦርዱ ሰብሳቢ ስራውን በውጤታማነት ለማጠናቀቅም በቂ ዝግጅት መደረጉን አንስተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 ምርጫ በተቋሙ የተቋቋመበትን አዋጅ ቁጥር 1207 መሰረት የተቋቋመው የምርጫ ቦርድ መርሃ ግብር አውጥቶ ቅድመ ሁኔታዎችን በማከናወን ላይ ይገኛል። ቅድመ ሁኔታዎችን ለማከናወን ከቅድመ ምርጫ የመጀመሪያው ምዕራፍ መዋቅራዊ ዝርጋታውን፣ የምርጫ አስፈጻሚ አካላትን ከፌዴራል እስከ መስጊድ ድረስ አደራጅተናል። የሚቀጥለውን ደግሞ ቁሳቁስ የማሟላት ስልጠና እና የምዝገባ ሂደት ማስጀመር ነው። ቁሳቁሶችን ዛሬ እንዳያችሁት ለምዝገባ የሚሆኑ ወደየክልሎች አሰማርተናል። እስከዚህ ድረስ ያለው ተጠናቋል ማለት ነው። በዛሬ ባያችሁት መርሃ ግብር በይፋ የምዝገባ ስነ ስርዓቱ ከሶስት አራት ቀናት በኋላ ክልሎች ወደ አካባቢው የሚደርሱበት ጊዜ የሚጀመር ይሆናል። ቦርዱ ለመጀመሪያ ጊዜ ኤሌክትሮኒክስ የምርጫ ሂደትን እንደሚተገብርም ተጠቁሟል። በተከታይነት አጫጭር ዘገባዎች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። የንጹህ መጠጥ ውሃ አቅርቦት ሽፋንን ለማሳደግ በትኩረት እየተሰራ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። በሕዝብ ተወካዮች ምክር ቤት መደበኛ ስብሰባ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር አብታሙ ይተፋ ከምክር ቤት አባላት ለቀረቡላቸው ጥያቄዎች መልስና ማብራሪያ ሰጥተዋል። የምክር ቤት አባላት ካቀረቧቸው ጥያቄዎች ውስጥ በዋና ዋና ከተሞች ጭምር የመጠጧ አቅርቦት እጥረት መኖር፣ በውሃ ጉድጓድ ቁፈራ፣ በውሃ ማስፋፊያ ፕሮጀክቶች መጓተትና ውጤት አልባ መሆን በአዳዲስ የውሃ ፕሮጀክቶች ፍላጎት ላይና እንደ ሀገር የመጠጧ ሽፋንን መቶ በመቶ ለማድረስ ምን እየተሰራ ነው የሚሉት በዋነኝነት ይገኙበታል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ የውሃ ሽፋንን ለማሳደግ የከርሰ ምድርና የገጸ ምድር የውሃ መረጃ ወሳኝ ጉዳይ መሆኑን ገልጸው አሁን ላይ በሀገሪቱ ምን ያክል የውሃ አቅም እንዳለ መረጃ በማሰባሰብና ማደራጀት ላይ ጥሩ በሚባል ደረጃ እየሰራን ነው ብለዋል። በአንዳንድ አካባቢዎች የመጠጥ ውሃ እጥረት ቢኖርም በበጀት ዓመቱ በሀገር ደረጃ የ17 ሚሊዮን ሕዝብ ተጠቃሚ በማድረግ 76 በመቶ መድረስ መቻሉን አመላክተዋል። መረጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከእንስሳት ሀብት ልማት የሚገኘውን ጥቅም ለማሳደግ የሚያግዙ ተግባራት እየተከናወኑ መሆኑን የግብርና ሚኒስቴር አስታወቀ። ሚኒስቴሩ ከዓለም አቀፍ የእንስሳት ምርምር ኢንስቲትዩት ጋር በመተባበር ያዘጋጀውን የኢትዮጵያ እንስሳትና ሀብት ኢንቨስትመንት ሰነድ ለክልልና በየደረጃው ለሚገኙ ባለድርሻ አካላት ለማስተዋወቅ ያዘጋጀው መድረክ በአዳማ ተካሂዷል። በመድረኩ ላይ የግብርና ኢንቨስትመንትና ግብአት ዘርፍ ሚኒስትር ዴታ ዶክተር ሶፊያ ካሳ በሀገራችን ካለው ሰፊ የእንስሳት ሀብት አኳያ በዘርፉ በሚፈለገው መጠን ጥቅም እየተገኘ አይደለም ብለዋል። ሀገሪቱ ካላት አቅም አንጻር ወደ ውጭ ከሚላከው የእንስሳት ተዋጽኦ እየተገኘ ያለው 130 ሚሊዮን ዶላር ዓመታዊ ገቢ መሆኑን ጠቅሰው ከዘርፉ የሚገኘውን ጥቅም ለማሳደግ ቅንጅታዊ አሰራር ማጎልበት እንደሚጠይቅ አመላክተዋል። በቀጣይም የእንስሳትና አሳ ሀብት ንኡስ ዘርፎችን ወደ ዘመናዊ ተወዳዳሪና ለኤክስፖርት ብዝሃነት ቀጣይነት አይነተኛ መሳሪያ ለመጠቀም ሁሉም ሊረባረብ እንደሚገባ አስገንዝበዋል። መረጃው የኢትዮጵያ ዜና አገልግሎት ነው። የ2017 ብሔራዊ የሳይበር ውድድር መሳተፍ የሚፈልጉ ባለተሰጦች እስከ ግንቦት 24 እንዲመዘገቡ የኢንፎርሜሽን መረብ ደህንነት አስተዳደር ጥሪ አቀረበ። አስተዳደሩ ለመገናኛ ብዙሀን በሰጠው መግለጫ ብሔራዊ የሳይበር ተሰጦ ውድድር ከሐምሌ 1 ጀምሮ እንደሚካሄድ አስታውቋል። በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ልህቀት ማዕከል ዳይሬክተር ቢሻው በየነ በዚህ ወቅት እንዳሉት አስተዳደሩ የ2017 ብሔራዊ የሳይበር ተሰጦ ውድድር በሀገር አቀፍ ደረጃ ለአራተኛ ጊዜ እንደሚካሄድ ተናግረዋል። በሁሉም የሀገሪቱ ክፍል የሚገኙና እድሜያቸው ከ11 ዓመት ጀምሮ በውድድሩ መሳተፍ እንደሚችሉ ገልጸው እስከ ግንቦት 24 2017 ዓ.ም እንዲመዘገቡም ጥሪ አቅርበዋል በ5 ሚሊዮን ኢትዮጵያን ኮደርስ ስልጠና የወሰዱ ዜጎች የተሻለ እድል እንዳላቸውም ገልጸዋል የኢትዮጵያ ዜና አገልግሎት ዘገባ ነው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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበት እና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ሰናይ ጊዜ።